ሳሮን ህይወትን ለመግደል በተኛችበት ገብታ በትራስ እፍን አደረገቻት። ህይወትም ራሷን ለማዳን ስትል እየተፍጨረጨረች ነበረ። ራሷን ለማዳን እጇን ወዳ ወዲህ እያደረገች ማን እንደሆነ ለማወቅ ሞክራለች። እሷ ግን እዛው እንደተኛች ስለነበረች ጫን በማድረግ በትራሱ እፍን አደረገቻትና ቶሎ ብላ ወደ ውጭ ወጣች ማለት ነው፣ ከክላሱ ውስጥ ሳሮን ከዛም እንደዛም አድርጋ እያለ መልሳ ህይወት ከተኛሽበት ተነስታ ወደ ውጭ ልትወጣ ስትል በር ላይ ታገኛታለች። በድጋሚ ሳሮን የህይወትን ጉሮሮ እንቅ ታድርግና አንቺ አገኘውሽ ዛሬ በማለት ግርግዳው ላይ አስገድፋ፣ አሁንም ጥብቅ አድርጋ ትይዛታለች። ህይወትም እባክሽን ሳሮን ምን እያደረግሽ ነው? ምን እየሆንሽ ነው ያለሽው? ልቀቅኝ በማለት ስትለፈልፍ ሄሩት ድንገት ደረሰችና ሳሮን ወደዛ ግፍትር አደረገቻት። አንቺ ተሳስተሽ አትማሪም በማለት ግፍትር ታደርጋትና ህይወትን ይዛ ወደ ውጭ እየሮጠይ ትወጣለች። በሩን ዝግት ያደርጉባታል። እዛ ክላስ ውስጥ ማን ይቀራል? ሳሮን ትቀራለች። ከዛም ለብቻዋ የለፈለፈይ በሩ ስለተቆለፈባት ወደ ውጭ መውጣት አልቻለችም። ከመኝታ ክላስ ውስጥ ማለት ነው ከዛ ሳሚ ደግሞ ስልክ እያወራ ነበረ። ከግቢ ውስጥ እየተንቀሳቀሰ የነበረው ከግቢ ውስጥ ወጥቶ መንገድ ላይ እየሄደ ስማ፣ ስለ ህጻኗ የምታውቁትን ነገር እያንዳንዱን፣ ሁሉንም ነገር እንድትነግረኝ እፈልጋለሁኝ በማለት ስልክ እያወራ እየሄዳል ማለት ነው። በመንገድ ላይ ስልኩን ዘግቶ እየሄደ ባለበት ሰላምን ያገኛታል። መንገድ ፍለፊት ማለት ነው። ከዛ ሰላም፣ ዞር በይልኝ ከፍለፊቴ፣ ከአንቺ ጋር የማበክነው ጊዜ የለኝም ይላታል። ሰላም ምን ትለዋለች? አንተ እማትረባቱ፣ አንተ ወራዳ ትለዋለች። አንተ ሰው መሳይ ቅራቅንቦ እያለች በስድብ ጥርግ ታደርገዋለች። ከዛ ስማ እያለች ስትለው አይገባሽም እንዴ ቸኩ ያለሁ እያልኩ ሽኮ ነው ይላታል ሳሚ። እሷ ግን ምንም ልትረዳው አልቻለችም። አሁንም መሳደቧን አላቋረጠችም። ሰላም ሰላም! ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ደግሞ የመጣሁበት ድራማ የህይወት መንገድ በሚለው ድራማ ላይ አንዳንድ ነገር ለማለት ነው። አብራችሁ ይቆዩ። ሳሚ እባክሽን አይገባሽም እንዴ ቸኩ ያለሁ እያልኩሽ ነው መንገዱን ልቀቂልኝ በማለት ሰላምን ይጠይቃታል። ሰላምን ምን ትለዋለች? በድጋሚ አንተ ሌባ የገዛ ልጅህን ራስህነ የሸጥካት አይደል ትለዋለች። ህይወት ይህንን ሁሉ ነገር ብትሰማ እራሷናት አንቃ የምትደፋ ቆይ ግን ልጅህን ለመስረቅ ምን አነሳሳህ በማለት ጥያቄ ታቀርብለታለች። ሰላም ለሳሚ ማለት ነው ሳሚ ምን ይላታል፣ ስሚ የማይረባ ነገር አትቀባጥሪብኝ፣ ያንችን እንቶ ፍንቶ የምሰማበት ጊዜ ምንም የለኝም በማለት ያስፈራራታል። አሁን ዞር በይልኝ ከፊቴ ሲላት፣ አሁን ለማን ነው መናገር ያለብኝ ለፖሊስ እያለች እያሰበች ነበረ። ለፖሊስ ደግሞ እስከምናገር አንተ ታመልጣለ፣ ትለዋለች። አይ ቆይ ቆይ ለፖሊስማ መናገር የለብኝም ሌላ ሀሳብ መጣለኝ፣ እትልና ሌላ የመጣላትን ሀሳብ እንትን ትላለች ማለት ነው። እናም ሰላም ሳሚ እንዳያመልጣት ያላት አማራጭ ምን ነበረ? ጸሎት ማድረግ ነበረ። እና አው ሽባ አድርገህ አስቀምጠው እያለች ጸሎት ታደርጋለች። ጸሎቷን አድርጋ አድርጋ አድርጋ አድርጋ ስታበቃ እሱ በአካባቢው የለም ማለት ነው። ጭራሽኑ ከፊትለፊቷ ጠፍቷል። ከዛም ጸሎቷን ስትጨርስ አይኗን ስትገልጥ ጊዜ ሳሚ ካጠገቧ የለም አንተ ቂጠ ዘንባጣ አቶ ሳሙኤል አሁን የታባክ እንደምትሄድ እናያለን፣ እያለች አይኗን ግልጥ ስታደርገው እሱ ተሰውሯል ካጠገቧ። ይሄ ወስላታ ሰላቢ የት ሄዱ ነው? የታባቱ ነው የሄደው? ወይኔ የኔ ነገር እያለች ለብቻዋ መንገድ ላይ ታወራለች ማለት ነው። ሰላም ቂጠ ዘንባጣ፣ ወይ ጉድ አፍዝ አደንዝዝ አደርግበታለሁኝ ብዬ ጸሎት ሳደርግ የሚሰውረው ነው እንዴ ያደረኩትኝ? እያለች ለራሷ ጥያቄ ሆኖባት ከራሷ ጋር ታወራለች ማለት ነው። ሰላም፣ አይ መከራዬ፣ አሁን ይህን የሰወርኩትን ልጅ ከየት ብዬ ነው የማመጣው ትላለች። አይ ይህንን ዘዴማ አባብዬ ጋር ሄጄ መጠየቅ አለብኝ እንጂ ሌላ የሚሆን አይመስለኝም ብላ ለራሷ ይህንን ሀሳብ ታመጣለች። ይሄ የማይሆን ልጅ፣ እኔ ዱሮም እኮ ቀልቤ አይወደውም እያለች ትላለች ማለት ነው። ይሄው ችግር ውስጥ ከተተኝ እያለች አሁንም፣ እዛው መንገድ ላይ እንደ ቆመች ለብቻዋ እያወራች ትገኛለች ሰላም ማለት ነው። እንግዲህ ጸሎት ስታደርግበት የነበረው እሱ ካጠገቧ እንዳይንቀሳቀስ እግሩንም ሁለመናውን ሽባ አድርግ እያለች ነበረ ጸሎቷ። ግን አልሰመረላትምና እሱ ካጠገቧ ተሰውሯል። እውነትም ኩልስምስም አድርገህ አስቀምጠው ስል የሚሰውረው ነው እንዴ ጸሎት ያደረግኩት? ብላለችና ያው ተሰውሮባታል ማለት ነው። ሳሮንም እዛው ህይወት ክላስ ውስጥ እንዴት ተዘጋባት ነበረች እና በሩን እየደበደበች ትገኛለች። ከዛም ወንድሟ ይመጣል። ወንድሟ ሲመጣ ወንድሜ እባክህን ከዚህ ክላስ አስወጣኝ፣ ከዚህ ቤት ውስጥ አስወጣኝ በማለት ወንድሟን እየለመነችው ትገኛለች። እሱም ግራ በመጋባት እንዴ ሲጀምር አንቺ ህይወት ክላስ ውስጥ ምን ትሰሪያለሽ በማለት ይጠይቃታል። ከዛም ወንድሟ ሳሮን እየውልሽ ከህይወት ጸጉር ላይ አንዲት ፀጉር ትነቀልና ተነቀልና፣ እየውልሽ አለቅሽም፣ አሳይሻለሁኝ፣ እሺ በማለት ይላታል ማለት ነው። ከዛም ሳሮን ለወንድሟ ምን በማለት ትነግረዋለች። ሳሮንም ህይወት ራሷ ናት፣ እዚህ ክላስ አስገብታ የቆለፈችብኝ ይቺ የሰይጣን ቁራጭ እያለች ለወንድሟ ትነግረዋለች። ዳዊት፣ እባክህን በሩን ክፈትልኝ እያለች አሁንም በልመና ላይ ናት። ዳዊትም የሳሮን ተንኮል ስለሚገባው እኔ አላምንሽም ሳሮን ህይወት ውስጥ ነው አይደል ያለችው፣ አላምንሽም ነው የምልሽ እያለ አሁንም በሩ ሊከፍትላት አልቻለም። ዳዊት ለምንድን ነው የማትረዳኝ? እዚህ የለችም ደግሞ እኔን ከምትጠይቀኝ ለምን ገብተህ አታረጋግጥም? በማለት ሳሮን አሁንም ወንድሟን ትለምነዋለች። እሱ ደግሞ አንድ ነገር ትሁንና እውነቴን ነው የምልሽ አለቅሽም እያለ ይዝትባታል። ለምንድነው እየተጫወትሽብን ያለሽው አንቺማ ሳሮን ሳትሆኜ ወይም የሳሮን ኮቢ እንደሆንሽ እንጂ እኔ አላምንሽም ይላታል ሳሮንም ከውስጥ ሆና ወንድሜ እባክህን እሷ ናት እዚህ ክላስ አስገብታ ቆልፋብኝ የሄደችው እያለች በልመና ትማጸነዋለች በስተመጨረሻም ዳዊት ቁልፉን የት እንዳደረገችው ህይወት ጋር ስልክ ሲደውልላት ስልክ አታነሳም ይኸውልሽ ሳሮን ስልክ አታነሳም። ሌላ ቁልፍ አለ እንዴ ሲላት ሳሮንም እኛ መኝታ ክላስ ውስጥ ቁልፍ አለልህ ትለዋለች። ከዛም ዳዊት ምን ይላታል? አልገባኝም። ቆይ ሳሮን ፊልም ነው እንዴ እየሰራሽብን ያለሽው? እኔ የምታደርጊው ነገር ሁሉ ምንም ሊገባኝ አልቻለም ይላታል። ከዛም እንዳለችው መኝታ ክላስ ውስጥ ሄዶ ቁልፉን አምጥቶ በሩን ሲከፍት እሷ ቀጥታ በር ላይ ቆማ ነበረ። ይሄ መራመድ የሚችለው እግርሽ አስጠላኝ፣ ውሸትሽ፣ ሁሉ ነገርሽ አስጠላኝ በማለት ይላታል ዳዊት። አሁንም ቀጠል ያደርግና አሁን እውልሽ ምንም አይነት ውሸት ማስተባበል አልፈልግም። ህይወት የት ነው ያለችው? በማለት ጣቱን ቀስሮ እያስፈራራት ነው ይሄንን ሲላት ሳሮን በጣም ተናዳለች። ምን ነው በሁለት እግሬ መቆሜ ይሄን ያክል ያናድድሃል ማለት ነው በማለት ትነግረዋለች ለወንድሟ ዳዊትም። እኔ እኮ የሚያስጠላኝ ውሸትሽ ነው። አሁን እኔ ለምን ብዬ አልጠየቅሽም። እንደውኑ ውሸትሽ መቼም ሁል ጊዜ ስራዎች ነው ይላታል። ይሄንን ሲላት ሳሮን ምን ትለዋለች? እኔ እኮ ልነግራችሁ ነበረ ትለዋለች። ከዛም እሱ ቀጠል ሊያደርግና ዝም በይ እኔ አንቺን ማስቀየም አልፈልግም ይላታል። ሳሮንም ትቀጥልና እየውልህ እኔ እኮ ሂሩት ድንገት ቀደመችኝ እንጂ ከዊልቸር ላይ ተነስቼ ድንገት ሰብስት ሰርፕራይዝ ላደርጋቸው ነበረ በማለት ትለዋለች። ሲጀመርም ሳሮን መጀመሪያውንም እግሯን አላመማትም ነበረ፣ ስታስመስልና ስትዋሽ ነበረ የኖረችው። ለዛም ነው ሁሉም ጓደኞቿ የሚጠሏት ማለት ነው። ለማንኛውም ሳሮን በስተመጨረሻ ተዋርዳለች። እንዳልታመመች እግሯ ጤነኛ እንደሆነ ሂሩት ቪዲዮ ነበራት እና ያንን ቪዲዮ ከፍታላቸው ሁሉም ጓደኞቿ አይተውታል። ወንድሟም ሳሚም፣ እንዲሁም ሂሩት አይተውት በጣም ነው የደነገጡት። ህይወትን በጣም ደንግጣለች እጅግ በጣም ደስ ይላል። ሳሮን የምትጋለጥበት ቀናፈቀን እያላችሁ በጉጉት ስትጠብቁ ለነበራችሁ እንግዲህ ያው ሳሮን ተጋልጣላችኋለች። ምንም እግሯ በሽተኛ አይደለም፣ ደህናናት ማለት ነው። በጣም የሚገርም ነገር ነው። ውድና የተከበራችሁ የቻናል ቤተሰቦች የዝድራማ ተከታታይ የሆናችሁ እንግዲህ ሳሮን በመጋለጧ ምን ተሰማችሁ? ሀሳብ አስተያየት ጋላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ በአዲስ ርዕስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። አዲሶች ሰብስክራይብ ባድርጉ፣ ቅንነት ለራስ ነው አይከፈልበትም። አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ እላችኋለሁ። ቤተሰብ በያላችሁበት ሰላማችሁ ይብዛ፣ ፈጣሪ ሁላችንም በያለንበት ይጠብቀን እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። በዚሁ ልሰናበታችሁ